የእኛ ቅርሶች ወደ ቁርስ ይቀየሩ። ወደ ቁርስ ለመቀየር ደግሞ ዘመኑን እንገንዘበው። አሁን ያለው ዘመን፣ አሁን ያለው ትውልድ፣ አሁን ያለ ጎብኚ ቫሊዩ ፎር መኒ እና ኤክስፒሪየንስ ደምሮ የሚያይ ነው። ቅርስ ብቻ ስላለህ መጥቶ አያይህም። ለሚያወጣው ወጪ የሚመጣጠን ሰርቪስ፣ የሚመጣጠን ኤንቫይሮንመንት፣ የሚመጣጠን ሰላም መኖሩን ማረጋገጥ ይፈልጋል። የሐረር የጀጎል ከባቢዎች ከዚህ በፊት በተመለከትነው የበዛ ቆሻሻ ለመረማመድ የሚያስቸግር አካባቢው ጥንታዊ ቅርስነቱን ታሪክነቱን ባልጠበቀ መልኩ ነበር። አሁን ላይ ከጀርባ እንደምትመለከቱት የዓለም የኢትዮጵያም የሐረሪም ትልቅ ብርቅዬ ቅርስ የሆነው የጀጎል ግንብ የመፍረስ አደጋ ተጋርጦበት እንመለከታለን። አስፈላጊው ጥበቃና ተገቢ ጥገና ካልተደረገለት በቅርብ ጊዜ ከዚህም የባሰ አደጋ ሊያጋጥመው እንደሚችል ነው። ከዓመታት በኋላ ዞረን ስንመለከተው እንዲህ ለማረፍ የሚያስችሉ አካባቢዎች እንዲህ የአካባቢውን ታሪኩን የሚመጥኑ ሁኔታዎችን ተመልክተናል። በእነዚህ ጎዳናዎች ከዓመታት በፊት ተረማምደን የጀጎልን ዙሪያ ተንቀሳቅሰን ተመልክተናል። ዛሬ ከዓመታት በኋላ ጀጎልን ስንመለከተው የኮሪደር ልማት እንደ አዲስ ተሰርቶ እንደ አዲስ ተወለደ ማለት ይቀላል። የጀጎል ከባቢ አሁን በሶስት የኮሪደር ልማቶች እንደ አዲስ ተገንብቶ አምሮበት ተመልክተናል። በነዚህ ጎዳናዎች በሁለት ዘመናት ተረማምደናል። የቀደመው ዘመን የመረሳት የቀደመው ዘመን ያለመታውስ አዲሱ ዘመን ደግሞ ለቱሪዝም ትኩረት የመስጠት፣ ለሕዝባዊ እሴቶች ለታሪካዊ ሀብቶች ልዩ ግምት የመስጠት፣ በዛ ልክ የመራመድ የመስራት ነው። በሀገር ውስጥም በውጭ የዲፕሎማቲክ ማህበረሰብ አባላትን ባነጋገርናቸው ጊዜ የነገሩን ታሪክን የመጠበቅ ቅርስን አስውቦ ለቀጣይ ትውልድ የማሸጋገር ታሪካዊ ኃላፊነትን በመወጣት በኩል ድንቅ ስራዎች እየተሰሩ መሆናቸውን ነግረውናል። ብዙ ነገሮች በአስደናቂ መልኩ እየተቀየሩ ነው። በኮሪደር ልማት አማካኝነት እየተሰራ ያለው የከተሞች ልማት በሚታይ መልኩ ልዩነት እያመጣ መሆኑን ተመልክቻለሁ። ይህ የኮሪደር ልማት በአዲስ አበባ ብቻ ሳይሆን በሌሎች ከተሞችም እየታየ ነው። በሐረርም ያየሁት ይህንኑ ነው። እኛ እንደ ዩኔስኮ የምንሰራው ኢትዮጵያ ውብ ሀገር እንደሆነችና በሁሉም የዓለም ሕዝቦች መጎብኘት ያለባት መሆኗን ማስተዋወቅና መስራት ነው። ምክንያቱም በኢትዮጵያ ብዙ ሊጎበኙ የሚገቡ የዓለም ቅርሶች አሉ። የሐረሪን ባህል፣ ቅርስ፣ ታሪክ በልዩ ልዩ መንገዶች ከሚያሳዩ ስፍራዎች መካከል ይህ የቆምንበት የአርተር ራምቦ ቤት አንዱ ነው። የአርተር ራምቦን ቤት ከዓመታት በፊት ተመልክተነዋል። ይህ በጀጎል ውስጥ የምናየው ህንፃ የፈረንሳይ ባለቅኔ የጃን አርተር ራምቦ ቤት እንደሆነ ይነገራል። ስትራክቸሩ ግቢውን ብታዩ እንጨቶቹ ምናምን በጣም በስብሰው ነበር፣ ተበልተው ነበረ። ያንን ሪኖቬት የተደረገበት ሁኔታዎች አሉ ማለት ነው። አርተር ራምቦ በዚህ አካባቢ በነበረው ቆይታ ከኖርባቸው ቤቶች መካከል አንዱ ይሄ ነው። አሁን ሙዚየም ሆኖ ያገለግላል። በዚህ የአርተር ራምቦ ሙዚየም ውስጥ የሀረርን የቀደመ ታሪክ የሚነግሩ የሕዝቡን የቀደመ ማንነትና የኑሮ ዘይቤ ደግሞ ያለፋቸውን የሕይወት ውጣ ውረዶች ደስታና ሐዘኖች አበባና እንባዎች የሚያስረዱ በፎቶግራፍ የተደገፉ ምስሎች አሉ። ከዚህም ባለፈ የኪነ ህንፃው አርክቴክቸር የተሳሉ ስዕሎች፣ የቀለማቱ አሰላለፍ የሀረርን ማንነት ይነግራል። ደግሞ በዚህ ላይ ሀረር የቀለማት ከተማ ትባላለች። በቆምንበት ሙዚየምም ይህን ማረጋገጥ ይቻላል። ብዙ ነገር ባለቀለም ነው። ውስጥ የምትፈልገውን ነገር ታወጣለ። ከእሱ አኳያ ሀረር ቫይብራንት ከለር ትባላለች። ልብሶቻችንን ብታየ እንደዛ ቫይብራንት ናቸው፣ ከለርፉ ናቸው። የቀለሞች ከተማላት እና ከእሱ አኳያ ኢቭን እዚህ ሙዚየም ላይ ራሱ ብትመጣ ስታየው መስታወቶችን ካየው በጣም ከለርፉ ናቸው። ይህንን ዓለም አቀፍ ቅርስ ታሪካዊነቱን የኢትዮጵያ ሀብትነቱን ደረጃውን ዓለም አቀፍ ክብሩንም በጠበቀ መልኩ የተሰሩ ስራዎችን እየዳሰስን ነው። ከዚህ ጋር በተያያዘ የቱሪዝም ሚኒስትሯን ሰላማዊት ካሳን በዚህ አግኝተናል። ዓመታት በፊት ፋና ቴሌቪዥንም እየዞር ሰርቷል። እዚህ አካባቢ እኔ መጥቼ ሰርቻለሁ እና ንጽጽሩን እያየን ነው። ሰው ሚኒስትር ከመሆኑ በፊት አካባቢ ጎብኝተው ሊሆን ይችላል። ምን ታዘቡ? በጣም ለማነጻጸር ራሱ እኮ ይከብዳል። እርግጠኛ ነኝ አንተም ይሄን አስተውልኸዋል እና መንግስት ኮሚኒኬሽን እያለ እንደዚሁ የሚዲያ ቡድን ይዘን ነበር የመጣ ነው እና ከጥቂት አመታት በፊት ማለት ነው። አካባቢው ላይ ከመንገዶቹ መጀመር እንችላለን። መንገዶቹ ምን ያህል ፈራርሰው እንደነበረ ስለ ጎብኚዎች አይደለም ማውራት፣ ለነዋሪው በራሱ ምቹ አልነበሩ። መንገዶቹ ጠባብ ናቸው። ባህሉን በደንብ ሊገልጹ የሚችሉ አዳዲስ ነገሮችን ብዙ አትመለከትም። ጠባብ ነው ደግሞ እና አሁን፣ በዚህ ኮሪደር ላይ የተመለከትነው ነገር አንደኛ የቦታ አጠቃቀም ነው። በፊት ከነበረበት እጅግ ያው መንገዶቹ ጠባብ ናቸው፣ የትም ማስፋት አይቻልም። ቦታው ቅርስ ነው፣ በዓለም አቀፍ ደረጃ የተመዘገበ ውስጡ፣ ይዘቱ የሚታወቅ ስለሆነ የትም ማስፋት አይቻልም። ስለዚህ ባለው ምን ያህል ጥረት ተደርጎ ምቹ ለማድረግ የተሄደበትን ርቀት ተመልክተናል። በእውነት በእጅጉ ያስደነቀኝ እሱ ነው። አሁን ጥበቱን ሳይሆን ሰው ሲራመድ የሚሰማው በዙሪያው ያለው በጣም ጽዱ ሆኖ በጎንና ጎን የሚታዩት የተለያዩ ግድግዳው ላይ የተሳሉት ቅርጻ ቅርጾች ያለውን የአካባቢውን ባህል የሚገልጹ ያለውን ትውፊት የሚገልጹት እነሱ ስዕሎች እና ቅርጾች እየተመለከተ እየተማረም ጭምር ነው የሚጓዝባቸው እነዛን ጠባብ መንገዶች። እሱ የቦታ አጠቃቀሙ በጣም የሚገርም ነው። ሁለተኛ የሪሶርስ ወይንም ደግሞ ግብአት አጠቃቀማቸው አንደኛ፣ የግንባታ ግብአቶቹ በራሳቸው ከአካባቢው ከተፈጥሮ ጋርና ከራሱ ግንቡም ከመነሻውም ከተሰራበት ግብአት ጋር የተጣጣመ እንዲሆን ተደርጎ መሰራቱ በጣም ያስደንቅ ነው። ያንን በሙሉ ደግሞ ያለምንም የተለየ በጀት ነው። ይህንን እንግዲህ ሲሰሩት የነበረው የአካባቢውን ማህበረሰብ ዲያስፖራውን በማነቃነቅ የንግዱን ማህበረሰብ በማነቃነቅ ነው እና ይሄ ምን ያህል ገና ያልተነካ ማህበረሰባዊ አቅም እንዳለን ያሳያል። ቅርሱ የኔ ነው የሚል ስሜትን በአካባቢ ላይ በጣም ከፍተኛ ስለሆነ ይህንን ቅርስ ለመጠበቅ ለትውልድ ለማቆየት ያለውን በጣም ጽኑ ፍላጎት የሚያሳይ ነው። ቱሪዝም ሚኒስቴር አሁን በኢትዮጵያ ኢኮኖሚ ውስጥ ከአምስቱ ብዛህ አድርጎ የመዳረሻ ልማት እያለማ ነው። ለውጦችን እየተመለከታችሁ ነው። ከለማ በኋላ ምን አዳዲስ ነገሮችን ተመዘገቡ? በአካባቢያቸው የጎብኚዎች ለሀገር ውስጡም ለውጭም ቱሪስቱ ምቹ ለማድረግ የቆይታ ጊዜ ለማርዘም የሚያስችሉ የተለያዩ ግብአቶች፣ ሆቴሎች፣ ሪዞርቶች አሁን ይህንን የምንመለከተው ሰው እዚህ አንድ ጎብኚ የሀገር ውስጡም የውጭም ቁጭ ብለው ከቤተሰቡ ጋር ማውጋት የሚችልበት በጣም የተመቸ ቦታ ነው። ይሄ ቦታ አልነበረም። ከጽዳት አንፃር ብንመለከት ከተማ ውስጥ የሚሰራው በአጠቃላይ በመላ ሀገሪቱ እየተሰራ ያለው የኮሪደር ፕሮጀክቶች መስህቦቻችንን እየጨመሩልን ያሉት አዳዲስ መዳረሻ እየሰጡን ያሉት ይህ አዲስ መዳረሻ ለሰዎች እዚህ መጥተው ሀረርን የሚያስታውሱበት ከጀጎል ከዋናው ከበሩ ውጪ ሌላ ማስታወሻ አልነበርም። አሁን ማስታወሻ ሌላ ተጨማሪ ይሰራል። እስካሁን በትንሹ በገበታ እንኳን የተመለከትናቸው አዳዲስ መስህቦቻችን አሉ። ከዚህም በኋላ ደግሞ በተለይ ከክልሎች ጋር በጣም በቅርበት በመስራት ከቀበሌ ጀምሮ እውቅና እየተሰጣቸው እያደጉ እሴት እየተጨመረ በአቅም እሴት እየተጨመረ ምቹነታቸውን እያሻሻልን መሄድ ይገባናል። እሱን ለማድረግ እንደ ሚኒስቴር መስሪያ ቤት ብቻ ሳይሆን የብዙ አካላትን ትብብር ይፈልጋል። ይሄ ደግሞ እንደ አንድ ኢኮኖሚ ምሰሶ ተደርጎ ለመታየቱ እዛ ላይ ያግዘናል፣ ሌሎችንም ሴክተሮች ለማስተባበር ያግዛል። ፋና ሚዲያ ኮርፖሬሽን ከዓመታት በፊት የሰራውን ዘገባ አሁን ደግሞ መለስ ብሎ እየደረሰ ብሏል። እርስዎ በሚኒስትር መስሪያ ቤቱ በኩል ይህንን ልዑክ ይዞ መጠ ጎብኝቷል ለህዝቡ መተላለፍ አለበት ብናያቸው እንደ ሀገር ብንመለከታቸው አዳዲስ እሳቤ ነው እንጂ ነገር ነበረ አይደለ የሀብት ነበር። ግን ቆሻሻን የማራገፍ እና አሻራን የማሳረፍ ነው። ይተላለፍ ማስተላለፍ የሚፈልገው አንድ መልእክት ነው። እኛ ከምንናገረው በቴሌቪዥንም ከሚመለከቱት በላይ መጥተው ሲያዩት በደንብ ስሜቱ ይረዳሉ። ከሰው ጋር ሲገናኙ እንዴት ፍቅር የሆነ ማህበረሰብ እንደሆነ ይረዳሉ። እና ዋናው መልእክቴ ኑ ሀረርን ሬዳዋን አቅራቢያው ላይ ያሉትን መዳረሻዎች በሙሉ ጎብኙ ብዙ ነገር ነው ያለው እንወቅ አንድ አይነት መሆን የለበትም በየአካባቢ ያለውን ጸጋ ለይተን እንወቅ ከዛስ ኮንሰርቭ እናርግ ኮንቨርት እናርግ ያወቅነውን እንጠብቅ ወደሚታይ ወደሚጨበጥ ወደሚጎበኝ ነገር እንቀይረው